ነፍሴ የወደደችው አስታውሰዋለሁ። ውበት ያጣ ውበቱን፣ ደምግባት ያጣ መልኩን፣ የቸንካር እጆቹን አስታውሰዋለሁ። መውደዱን ሲናገር በእንጨት ተሰቅሎ በሕማም ሲያጣጠር መከራን ሲቀበል ሰውነቱ ሲዝል፣ እርቃኑን ተዋርዱ ጎልጎታ ላይ ሲቀል! ምንም እንደሌለው ማንም እንደሌለው አንደበቱን አስሮ በስቃይ ሲታገል ብቻው ተቸግሮ፣ አስታውሰዋለው በመስቀል ተሰቅሎ አባንድያ ልጁን ለሰው ሁሉ ገሎ ፍቅሩን በአደባባይ ጎልጎታ ላይ ወስዶ ለዓለም ገለጠ በመስቀል ላይ ታርዶ እንዴት እረሳለው

እንዴት ልፈቅፍቀው! ፍቅሩን ልሰርዘው? በቀለማት ሳይሆን በደም የተጻፈው የፍቅር ሁሉ ልዕቀት አቻ ማይገኝለት ጥልቀቱ፣ ስፋቱ፣ ወርዱ ማይሰፍርለት ጅምር መሰረቱ ከዚህ ዓለም ያልሆነ ለጠላቱ ሊሞት ወዶ የጨከነ፣ እንዴት ይሰረዛል? እንዴት ይደለዛል? ሞቶ የማዳኑ ውለታ ይረሳል? አስታውሰዋለሁ ያንን ፍቅር የፍቅሬን ስጦታ እኔን በመውደዱ በጥፊ ሲመታ አስታውሰዋለሁ ደዌ የሚያውቀውን ደዌ ያዛለውን ደዌ ያደቀቀው የሕማም ሰው ሆኖ ታሞ የቆሰለውን አስታውሰዋለሁ። እንዴት ደልዛለው ፍቅሬ ልቤን ወሮት፣ በፍቅሩ ሞቻለው። ተናገር ይለኛል ያደረገልህን፣ ውስጤ እንዴት ዝም ይላል? ማዳኑን ስራውን ለዓለም ያወራል፣ እንደዚህም ይላል ኃጢአተኛም ነበርኩ በፍጥረቴም በዳይ ስኖር የምታገል በነፍሴ ስሰቃይ አብን የበደልኩ ጸያፍ የቁጣ ልጅ በቁጣው ሚያጠፋኝ ብቀርብ ከእርሱ ደጅ ግና በምሕረቱ እርሱ ባለጠጋ በልጁ አዳነኝ እንዲሁ በጸጋ። መች እንዲህ ይቀላል ነግሮ መጨረሱ ፍቅሩን በቃላቶች ጽፎ ማስታወሱ መች እንዲህ ይቀላል ቃላት አይገኝም ፍቅር ብሎ ማንም የውስጡን አውርቶ ከውስጡ ተንፍሶ ጨርሶ አያውቅም። ስለዚህ ቃላቱ ስለ ፍቅር ጽፎ ስለ ፍቅር ነግሮ አንተን አያደምቅም። ልንገርህ ግድ የለም ስለ ነፍሴ ጩኸት ስለ ነፍሴ መውደድ ነፍሴ ስለ ፍቅርህ ተቃጥላ ስትነድ በአንተ ላላት መውደድ ወደ ምድር ስትመጣ ውለታ በዛባት፣ ወደ እሷ ስትቀርብ ውለታ በዛባት፣ መስቀል ስትሸከም ውለታ በዛባት፣ ሞተህ ስታድናት ካንተ ፍቅር ያዛት ነፍሴ የማይለቃት ማዳኑን በኔ ላይ ገለጥ፣ በደሙ ቀደሰኝ። አሄ ኢየሱስ ህይወቴን መልካም